የአማራ ክልል የፍትህና የህግ ኢንስቲትዩትን የልህቀት ማዕከል ለማድረግ የሚያስችል ጥምረት መመስረቱን የክልሉ ጠቅላይ ፍርድ ቤት አስታወቀ። በጥምረቱ በክልሉ ያሉ አስር ዩኒቨርሲቲዎች ተሳታፊ መሆናቸውንም ታውቀዋል። ለአዲሱ ታደገ ዘገባ ዘላለም አስፋው። በአማራ ክልል እየተሰጠ ያለውን የፍትህና የህግ አገልግሎት ዘመናዊ ለማድረግ የተለያዩ ህግና መመሪያዎች ወጥተው እየተተገበሩ ይገኛሉ። የሚሰጠውን የፍትህና የህግ አገልግሎት የተሳለጠ ለማድረግ የሰው ኃይል ግንባታን አንድ ትኩረት አድርጎ እየሰራ የሚገኘው የክልሉ ጠቅላይ ፍርድ ቤት በፍትህና የህግ ኢንስቲትዩት አማካኝነት እየሰጠ ያለውን የስልጠና ሂደት በስፋት ለመስጠት በጥናትና በምርምር የታገዘ ለማድረግ እየሰራ ነው። በዚህም በክልሉ የሚገኙ አስር ዩኒቨርሲቲዎች የህግ ትምህርት ቤቶችን በአባልነት ያቀፈ ጥምረት መመስረቱን የጠቅላይ ፍርድ ቤቱ ፕሬዚዳንት አቶ አለማንታ አግደው ገልጸዋል። ጥምረቱ በክልሉ የሚሰሩ የፍትህ ስራዎችን ለማጠናከርም የሚያግዝ ነው ብለዋል። አሁን ላይ የተመሰረተው ይሄ የህግ ትምህርት ቤቶች ኮንሰርቲየም በክልሉ ላይ የሚሰሩ አጠቃላይ የፍትህ ስራዎችን የሚደግፍ የሚያግዝ ነው የሚሆነው ማለት ነው። እንደሚታወቀው ዩኒቨርስቲዎች የንድፈ ሀሳብ ላይ ትምህርቶችን ስልጠናዎችን ይሰጣሉ። ነገር ግን በተግባር ደግሞ ባለው አፈጻጸም ላይ አብረው መተጋገዝ የሚችሉ ከሆነ የፍትህ አገልግሎት አሰጣጡ ላይ ከፍተኛ የሆነ ውጤት ይኖረዋል ማለት ነው። በተለይ እንደ ክልል የዳኝነትና የፍትህ አካላት ተቋም ግንባታ ላይ ከፍተኛ ትኩረት ተሰጥቶ እየተሰራ ስለሆነ አገልግሎት አሰጣጡ ላይ የሚታዩ ችግሮችን በጥናትና በምርምር በመፍታት እንደዚሁም ለአቃቢያነ ህግ፣ ዳኞች፣ የጉባኤ ተሿሚዎች፣ ለመርማሪ ፖሊሶች፣ ለማረሚያ ቤት ኦፊሰሮች የአጭርና የረጅም ጊዜ ስልጠናዎችን በጋራ ለመስጠት እድል የሚሰጥ ነው ማለት ነው። ጥምረቱ በቀጣይ ለሚሰራቸው ስራዎች ከጠቅላይ ፍርድ ቤት እና ከሌሎች ለጋሽ ተቋማት ጋር በሚገኝ የገንዘብ ድጋፍ ስራዎች ተጠናክረው እንዲቀጥሉ እንደሚያደርግ ፕሬዝዳንቱ ገልጸዋል። ኢንስቲትዩቱ በቅርብ ነው የተቋቋመው። በአማራ ክልል የፍትህ ስርዓት ውስጥ አንድ የልህቀት ማዕከል ሆኖ እንዲያገለግል ፍላጎት አለ ያንን ለማሳካት ያለመ ነው ማለት ነው። ኮንሰርቲየሙ በሚያወጣው ፕራዮሪቲ መሰረት የምርምር የስልጠና ስራዎች መስራት ይጀምራል ማለት ነው። ይሄን ለመስራት የሚያስፈልግ የበጀትን በጠቅላይ ፍርድ ቤት እና ከሌሎች ለጋሽ ተቋማት ፕሮጀክቶችን በመቅረጽ ጭምር ሞቢላይዝ የማድረግ ስራዎች ይሰራሉ። የጥምረቱ አባል ዩኒቨርሲቲዎችም የጥምረቱ መመስረት ተቋማት በተናጠል ያድርጉት የነበረውን የጥናትና ምርምር እንዲሁም የስልጠና ተግባራት በጋራና በተቀናጀ መልኩ በመስራት የተሻለ ውጤት ለማምጣት እንደሚያግዛቸው ገልጸዋል። ከዚህ በፊት በተናጠል በተበታተነ መልኩ የሚሰራውን ስራ በጋራ በመሆን ከጠቅላይ ፍርድ ቤቱ ከፍትህና ምርምር ኢንስቲትዩቱ እንደዚሁም ከክልሉ የፍትህ ተቋማት ጋር በጋራ ለመስራት የሚያስችል መድረክ ነው የተፈጠረው። በክልሉ የሚገኙ የህግ ዩኒቨርሲቲዎች የሚገኙ የህግ ትምህርት ቤቶች የክልሉን የፍትህ ስርዓት በመደገፍ የተለያዩ ስልጠናዎችን በመስጠት ምርምሮችን በማድረግ የፍትህ ስርዓቱን የመደገፍ ከዚያም አልፎ የበኩላቸውን አስተዋጽኦ የሚያደርጉበት እና በአጠቃላይ በጠቅላይ ፍርድ ቤቱ እንደዚሁም በፍትህ ኢንስቲትዩቱ የተጀመሩ የተቋም ሪፎርሞችንና ሌሎች ተግባራትን የሚደግፍ በአጠቃላይ በክልሉ የፍትህ ስርዓት ላይ አዎንታዊ ተግባራትን ለማከናወን የሚያስችል አጋጣሚ ነው። የጥምረቱ መመስረት የአማራ ክልል የፍትህና የህግ ኢንስቲትዩት የሚሰጠውን ስልጠና ወደ ላቀ ደረጃ በማሳደግ የልህቀት ማዕከል እንደሚያደርገውም ተገልጿል።